ሰበር ዜና። ምዕራብ እዝ፣ አሳምነው እዝ፣ ቴዎድሮስ እዝ ጥምረት ፈጥረዋል። ቡሬ ኢትዮ ኤርትራ ድንበር ያለው በከፍ ያለው አምዴ የሚመራው ሜካናይዝድ ጦር ወልዲያ ገብቷል። ወልዲያ ስቴዲየም ሄሊኮፕተር ለማሳረፍ ቢሞከርም ስላልተሳካ ኮምቦልቻ ከተማ ላይ በማራገፍ ወደ ተለያየ አቅጣጫ በመኪና ሰራዊቱ እየተበተነ መሆኑ ተሰምቷል። የአማራ ሚሊሻ አልዋጋም እያለ ለፋኖ መሳሪያውን እያስረከበ መሆኑ ተሰምቷል። አብዛኛው የሚሊሻ ኃይልም ፋኖን እየተቀላቀለ እንደሆነ ምንጮች ጠቁመዋል። መካነ ሰላም በምኒሊክ እና ቴዎድሮስ እዝ ቁጥጥር ስር ገብታለች። አልብኮ ከተማና ዳዋ ጭፋ በምኒሊክና ሳምነው እዝ ጥምር ጦር ተይዘዋል። አገዛዙ በተደጋጋሚ በረራ በርካታ ቁጥር ያለው ኮማንዶ ወሎ ኮምቦልቻ ኤርፖርት ማራገፉን ምንጮች ገልጸዋል። የኮማንዶ ኃይሉ ኮምቦልቻ ኤርፖርት እየተራገፈ የሚገኘው የኢትዮጵያ አየር መንገድ ንብረት በሆነ ቦይንግ አውሮፕላን ነው ሲሉም ምንጮች አክለው ገልጸዋል። ከወታደሮቹ በተጨማሪ በቅርቡ ከውጭ የገቡ የቡድንና ከባባድ የጦር መሳሪያዎችም ተራቅፈዋል ተብሏል። ኮምቦልቻ ኤርፖርት የተራገፉት ወታደሮቹ ቀድሞ ተዘጋጅቶ በነበረ ታታ ባስተሳፍረው ወደ ደሴ ጉዞ መጀመራቸው ታውቋል። ይህ ኃይል ፋኖ ደሴ እንዳይገባ እንዲከላከል ስምሪት ተሰጥቶታል ተብሏል። በተጨማሪም ወደ አምባሰልና ምዕራብ ወረዳዎች እንቅስቃሴ ሊያደርግ ይችላል ሲሉም ምንጮች ጠቁመዋል። ይህ በእንዲህ እንዳለ በባህርዳር ከተማ በጀነራል አበባው ታደሰ የተመራ የጦር ኃይሎችና የክልሉ ከፍተኛ የጸጥታ መዋቅር አመራሮች በተገኙበት በክልሉ የሰላምና የጸጥታ ሁኔታ ላይ ያተኮረ የምክክር መድረክ መካሄዱን ትላንት በመከላከያ ሰራዊቱ ሚዲያዎች ተዘግቧል። በመድረኩም በአዊ በደቡብ ጎንደርና በጎጃም አካባቢዎች በርካታ ለውጦች መታየታቸውና ሰላምን አስተማማኝ ለማድረግ መግባባት ላይ መደረሱ ተገልጿል። ይሁንና የክልሉ ሁኔታ በቅርበት የሚከታተሉ ታዛቢዎችና የፖለቲካ ተንታኞች ይህ አይነቱ ስብሰባና የሚወጡ መግለጫዎች በመሬት ላይ ካለው ተጨባጭ ሁኔታ ጋር ያላቸውን ተዛማጅነት በጥያቄ ምልክት ውስጥ ይከቱታል። የታዛቢዎች ቁልፍ አስተያየቶች አንደኛ፣ ሰላም የማን ሰላም ነው? ታዛቢዎች እንደሚሉት መንግስት ሰላም ሰፍኗል ሲል በአብዛኛው የሚያመለክተው የዋና ዋና ከተሞችን አንጻራዊ መረጋጋት ነው። ነገር ግን ከከተሞች ወጣ ባሉ ሰፋፊ ገጠር ቀጥናዎች በፋኖ ታጣቂዎችና በመንግስት ጦር መካከል የሚደረጉ ግጭቶች አሁንም እንደቀጠሉ ናቸው። በከተሞች የቀን ሰዓት እንቅስቃሴ ቢኖርም ህዝቡ ከከተማው ወደ ገጠር፣ ከገጠር ወደ ከተማ ያለ ስጋት መንቀሳቀስ አልቻለም የሚሉት እነዚህ ወገኖች መንግስት የሚናገረው ሰላም ህዝቡ ሙሉ ልብ ያመነበትና የተሳተፈበት ሳይሆን በፀጥታ ኃይሎች ቁጥጥር ስር የተመሰረተ መሆኑን ያስረዳሉ። ሁለተኛ ያልተካተተው ወገንና የውይይቱ ፋይዳ በስብሰባው ላይ የተሳተፉት በሙሉ የመንግስት የስር ኃላፊዎች፣ የጦር ጀነራሎችና የፀጥታ አመራሮች መሆናቸው መድረኩ የምክክር ሳይሆን የውስጥ ግምገማና ቀጣይ ኦፕሬሽን ቅድማዎች እንደሚያደርገው ተንታኞች ይገልጻሉ። ዘላቂ ሰላም እንዲመጣ ከተፈለገ ዋነኛው ተዋናይ የሆነውና ግጭቱ በቀጥታ የሚመለከተው ሕዝብና የግጭቱ አካል የሆኑ ታጣቂዎች የሚወከሉበት መድረክ መፈጠር ነበረበት ይላሉ። ያለነሱ ተሳትፎ የሚደረግ ማንኛውም ውይይት የግጭቱን ስር መሰረት የሆኑ የፖለቲካ ጥያቄዎችን ከመመለስ ይልቅ በኃይል የበላይነት ላይ ብቻ ያተኮረ ጊዜያዊ መፍትሄ እንደሚያመጣ ስጋታቸውን ይገልጻሉ። ሦስተኛ፣ የሰብአዊና ኢኮኖሚያዊ ቀውሱ ገጽታ የመንግሥት መግለጫ ሕዝቡ ወደ ልማት ስራዎች እንዲዞር ስለማስቻል ቢያወራም፣ ታዛቢዎች እንደሚጠቁሙት በክልሉ ያለው ሰብአዊና ኢኮኖሚያዊ ቀውስ እጅግ አሳሳቢ ደረጃ ላይ ደርሷል። ለወራት በተዘጋጉ ትምህርት ቤቶች፣ በተስተጓጎለ የጤና አገልግሎት፣ በቆመ የንግድ እንቅስቃሴና በወደመ የግብርና ስራ ምክንያት በሚሊዮን የሚቆጠር ሕዝብ ለከፋ ችግር መዳረጉን ያነሳሉ። ስለ ልማት ከማውራት በፊት የህዝቡን የዕለት ተዕለት ህይወት መመለስና መሰረታዊ አገልግሎቶችን ማስጀመር ይቀድማል የሚል ጠንካራ አስተያየት ይሰነዝራሉ ታዛቢዎች። የባህር ዳሩ ስብሰባ የመንግስትን የጸጥታ ሁኔታ የመቆጣጠር ፍላጎት የሚያሳይ ቢሆንም በክልሉ ዘላቂ ሰላምን ለማምጣት ግን ገና ብዙ ያልተሰሩ ስራዎች መኖራቸውን ያስረዳሉ። እውነተኛ ሰላም ሊመጣ የሚችለው የህዝብን የመተማመን እጦት የሚቀርፉ ሁሉን አቀፍ በሆነ የውይይት መድረኮችና ለግጭቱ መነሻ የሆኑት ፖለቲካዊ ጥያቄዎች ለመመለስ በሚኖር ልባዊ ፍላጎት ነው ሲሉ ደምድመዋል። እርሶስ መፍትሄው ምንድነው? ይላሉ።